የሩሲያና ዩክሬን ጦርነት ዛሬ 1139ኛ ቀኑ ላይ ደርሰዋል። በእነዚህ ቀናት ውስጥ ዓለማችን የማይጠበቁ ክስተቶችን አስተናግዳለች። የምዕራብ ኃይሎች ከዩክሬን ጎን ሲቆሙ፣ የሰሜን ኮሪያ ብቸኛ ወታደሮች ከሩሲያ ጎን በመሰለፍ ጦርነቱን እንዳይበርድ አድርገውት ቆይተዋል። በነዚህ ቀናት ውስጥ የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ሀገራቸው ዩክሬንን ለመከላከል ሰራዊቷን የምታሰማራ ከሆነ ሦስተኛው የዓለም ጦርነት ሊያስከትል እንደሚችል አስጠንቅቀው አሜሪካ ወታደሮቿን ወደ ዩክሬን እንደማትልክ አስረግጠው መናገራቸው ይታወሳል። በእነዚህ ቀናት ውስጥ ዳግም ወደ ነጩ ቤተ መንግሥት የተመለሱት የአሜሪካው ፕሬዝደንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን በ24 ሰዓት እንደሚያስቆሙት አልገብተው ነበር። በእነዚህ ቀናት ውስጥ ሩሲያ ሀያ በመቶ የሚሆኑን የዩክሬንን ግዛት በቁጥጥር ስር አድርጋለች። በነዚህ ቀናት ውስጥ ከኔቶ እስከ ብሪክስ፣ ከብራሰልስ እስከ ሳውዲ አረቢያም፣ ከሙኒክ ጉባኤ እስከ ዋሽንግተን ኦቫል ኦፊስ፣ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስከ ቤይጂንግ የሰላም እቅድ፣ የአፍሪካ መሪዎች ለማሸማገል እስካደረጉት ጥረት ድረስ፣ ብሎም እስከ ፈቃደኞች ጥምረት የዘለቀ ውይይት ቢደረግም መግለጫ ቢወጣም ተኩስ አቁም ለማድረግ ከስምምነት ቢደረስም በነዚህ ቀናት ውስጥ የሩሲያና የዩክሬን ጦርነት አልቆመም። ከሰሞኑ ሩሲያ ጠናክራ በቀጠለችበት የምስራቅና ምዕራብ ዩክሬን የጦር ግንባሮች ላይ የሩሲያ ባለስልጣናት ድል አድርገናል ቢሉም የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የዩክሬን ኃይሎች በሩሲያ ግዛት ቤልጎሮድ ውስጥ በመገኘት ከጠላት ጋር አንገት ላንገት ተናንቀው የሞት ሽረት ትግል እያደረጉ መሆናቸውን ተናግረዋል። ዘለንስኪ አክሎም ለመጀመሪያ ጊዜ ጦራቸው በሰሜናዊ ዩክሬን 40 ኪሎ ሜትር ርቃ በምትገኘው የሩሲያ ግዛትና ና በ1596 እንደተመሰረተች የሚነገርላትን ብሎም 1.5 ሚሊዮን ህዝብ በሚኖርባት ቤልጎሮድ ኦብላስት ላይ አርፈዋል፣ ይህ ትልቅ የማጥቃት ግፊታችንን ይጨምራል ካሉ በኋላም ጦራቸው በተወሰነም ቢሆን በደቡባዊው ሩሲያም የኩርስክ ግዛት እንደሚገኝ ከመናገርማ አልሸሸጉም። ኩርስክ ባለፈው በፈረንጆቹ ነሐሴ ስድስት ሁለት ሺህ አራት በዩክሬን ወታደሮች መብረቃዊ ጥቃት በቁጥጥር ስር የነበረች ሲሆን በመልሶ ማጥቃት አብዛኛው የኩርስክ ግዛት በሩሲያ ወታደሮች መግባቱን የሞስኮ ባለስልጣናት መናገራቸውም ይታወሳል። ዘለንስኪ በየቀኑ በሚሰጡት ወታደራዊ መግለጫ ላይ በኩርስክና ቤልጎሮድ ጦራቸው እንደሚገኝ ከጀ ጄኔራል ኦሌክሳንደር ሲሪስኪ ሪፖርት እንደደረሳቸው እና በጠላት ግዛት ላይ ይዞታችንን በማጠናከር ጦርነቱን ወደ ጀመረው አካል ግስጋሴ እናደርጋለን ሲሉም ተደምጠዋል። ጦርነቱን የጀመረው አካልና ጠላት ብለው የሚጠሩት የሩሲያን ጦር እንደሆነም ልብ ይሏል። በሶስት ዓመቱ ጦርነት ውስጥ አንድም ጊዜ ጦራቸው በቤልጎሮድ እንደሚገኝ ተናግረው የማያውቁት ዘለንስኪ ዛሬ ላይ ይህን መግለጫ መስጠታቸው አንድም በጦርነቱ ለመቀጠል ፍላጎት እንዳላቸው ለማሳየት አሊያም ሩሲያን አስገድዶ ወደ ድርድር ለማምጣት ያለመ ሊሆን እንደሚችል ተንታኞች እየተናገሩ ነው። የሩሲያ ጦር በበኩሉ ዩክሬን የምታደርገውን ጥቃት ለመከላከል ከባለፈው ወር ጀምሮ በተለይም በኩርስክ ግዛት ላይ የመልሶ ማጥቃት እርምጃ መውሰዱን ተናግረዋል። እንደ ወታደራዊ ጦማሪዎች ደግሞ የዩክሬን ወታደሮች በሩሲያ ግዛት 13 ስኩዌር ኪሎ ሜትር የሚሸፍን ዶሚ ዶቭካ የሚባል መንደር መያዛቸውን አስነብበዋል። ዘለንስኪና ባለስልጣኖቻቸው ወደ ኩርስክና ወደ ሌሎች የሩሲያ ግዛቶች ዘልቀው የገቡት በካርኪብና ሱሚ ላይ የነበረውን የሩሲያን ጦር አቅጣጫ ለማስቀየር እንደነበር የፍራንስ ቴኒፎር መረጃ ያመላክታል። በቤልጎሮድ የሰፈረውን የ የዩክሬንን 225ኛውን ሬጅመንት አባላትን ዩክሬንን ለመከላከል ለምትከፍሉት መስዋዕትነት እናመሰግናለን ሲሉ ዘለንስኪ ጦራቸውን እንዳሞካሹም ቢቢሲ ዘግቧል። የምስራች ወንድሞቼ፣ ኮርችባችሁ አለው ለዩክሬን ራሳችሁን አሳልፋችሁ በመስጠታችሁ ክብር ይገባቸዋል። ሲሉ ወታደሮቻቸውን አሞግሰዋል ዘለንስኪ ነገር ግን የዘለንስኪ ሙገሳ የጦርነት አውዱንና የወታደሮችን የውጊያ ስሜት ሊቀይረው ይችላል ወይ የሚሉ ጥያቄዎችን አስነስቶባቸዋል። በቅርቡ የዩክሬን ጦር በምስራቃዊና ምዕራባዊ የሀገሪቱ ክፍል የተለያዩ ወታደራዊ ጠቀሜታ ያላቸውን ስፍራዎች መልቀቁን በመጥቀስ የዘለንስኪ ማበረታቻ ተለምዷዊ የመሪዎች ግብር ነው ሲሉ የሚተቹም አልጠፉም። ባለፈው መጋቢት 18 በተዘዋዋሪ ጦራቸው በቤልጎሮድ እንደሚገኝ የተናገሩት ዘለንስኪ አሁን በግልጽ ጦራቸው በአካባቢው መስፈሩን ቢናገሩም የሞስኮ ወታደራዊ ባለሥልጣናት የኪየቭ ኃይሎች በምዕራባዊ ቤልጎሮድ ያደረጉት ጥቃት አልተሳካም ሲሉ የዘለንስኪን መግለጫም ቅጥፈት ብለው ቢተቹትም መቀመጫውን አሜሪካ ያደረገው የጦርነት አጥኚ ተቋም ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር ባለፈው መጋቢት ሃያ አንድ እንዳስታወቀው የሩሲያ ኃይሎች በቤልጎሮድ የተሳካ ጥቃት መሰንዘራቸውን ነው። በሌላ በኩል ደግሞ የሩሲያ ጦማሪዎች ባለፉት ሁለት ቀናት የዩክሬን ኃይሎች ወደ ኋላ ማፈግፈጋቸውን እየተናገሩ ነው። ዩክሬን በቤልጎሮድ ወታደሮቿን ማስፈሯን ተከትሎ ሩሲያ በዶኔስክ ያለውን ጦሯን መልሳ ወደ ቤልጎሮድ እንድታንቀሳቀስ አስገድዷል የሚሉ መረጃዎችም እየወጡ ነው። አሁን ላይ የዩክሬን ጦር በዚህ ግዛት መኖሩ ሞስኮ የያዘቻቸውን የዩክሬን መሬቶች እንድትለቅና በአሜሪካም የቀረበውን የተኩስ አቁም ስምምነት እንድትቀበል ለማስገደድ እንደሆነም የፖለቲካ ተንታኞች እየተናገሩ ነው። ዛሬም ቀጥሎ በዋለው ጦርነት የሩሲያ መከላከያ ሚኒስቴር 19 የዩክሬን ሰው አልባ አውሮፕላኖችን በአዞቭ ባህር ላይ መትቶ መጣሉን ይፋ ማድረጉ ተሰምተዋል። ሚኒስቴሩ አክሎም ዩክሬን በኃይል መሰረተ ልማቶች ላይ ባለፉት 24 ሰዓታት ስድስት ጊዜ ጥቃት ማድረሷን በመግለጽ ባለፈው በኃይል መሰረተ ልማቶችን አለማጥቃት የሚለውን የሳውዲውን ስምምነት እየጣሰ ነው ሲልም ተችቶታል። በዩክሬን ኃይሎች ጥቃት የደረሰባቸው የኤሌክትሪክ ማስተላለፊያ ስፍራዎች ሮስቶቭ፣ ቮሮኔዝ እና ብሪያንስክ ከሚባሉ ግዛቶች ሲሆኑ የሩሲያ ስዋልቮ አውሮፕላኖች ለዩክሬን አየር ጥቃት ምላሽ በመስጠት በምዕራብ ሩሲያ በክራስንዶር ግዛት ሊደርስ የነበረውን ጥቃት ማክሸፋቸውን አስታውቀዋል። ከዚህ ጋር ተያይዞም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዩክሬን ሩሲያ በማዕከላዊ ኪየቭ ዘጠኝ ሕጻናትን ጨምሮ የሀያ ሰዎች ሕይወትን አጥፍታለች ማለቷን ማስተባበላቸውና የሩሲያ ኃይሎች በምስራቃዊ ዩክሬን በፖክሮቭስክ ከተማ ከባድ ጥቃት መሰንዘራቸውን የዩክሬን ወታደራዊ ጀኔራሎች ይፋ ማድረጋቸው የዛሬው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።